እቺ ታችን በቤሩት ሞተ ትገኛለች። እባካችሁ ይህንን ቪዲዮን ሼር ሼር እያረጋችሁ ለብዙዎች ተደራሽ አድርጉ። መቼ ሳትከፍሉበትም እቺ ታችን መሰለች ትባላለች። ተወልዳ ያደገችው በሃዲያ ዞን በሻሾጎ የምትባል ወረዳ ነው። ከሞተችው 15 ቀን አልፏታል። በቤሩት ነው የምትገኘው። ቤሩት ከሄደችም ቅርብ ጊዜ ነው። ከፎቅ ውድቅ ነበር እግሯን በዛት ሰብሯት ነበር። ከዛ ይሄ ወደ ካንሰርነት ተቀይሮ ሞታለች። የእሷን መሞት ሰመችው እናቷ እዛ አገር ቤት ሆስፒታል ነው የምትገኘው፣ ታማለች

ከዚህ ሬሳ እንኳን እዛ ቤሄድ የምታስቀብሩ አቅም የሌላት እናትናት እዛ ያለችው እባካችሁ፣ የበኩላችንን ለማድረግ መጀመሪያ ቤሩት ያላችሁት እባካችሁ ተረባረቡና ይሄ ሬሳ ያለውን ሁኔታ ተመልከቱ። ያው እኛ የቻልነውን ሁሉ እናደርጋለን። ስደትና ሴቶች በጣም ስቃያቸው መቼ እንደሚያበቃ አላቅም። ገና ከወጠችው ቅርብ ጊዜ ነው። ከፎቅ ወድቃ ነበር እግሯ በዛም ሰብሮ ነበር። ይሄ ደግሞ ወደ ካንሰርነት ተቀይሮ ነው የሞተችው ተባለ። እባካችሁ ይህንን ቪዲዮን ሼር ሼር እያደረጋችሁ ለብዙዎች ተደራሽ አድርጎ በጣም የሚያሳዝን ነው። ሰበር ዜና የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እስራኤልን ለቆ እንደወጣ እየተነገረ ይገኛል ከፍተኛ ቁጥጥር ወደሚደረግበት ግሪክም እንዳቀናና የኢራን የመልሶ ማጥቃት እንዳይጎደው በማሰብ ወደዛ እንደወሰዱት ምንጮች እየገለጹ ይገኛሉ በሌላ ዜና ደግሞ ኢራን አራተኛ ዙር ያለችውን የሚሳይል ጥቃቷን አሁን በዚህ ሰዓት እያካሄደች ስትገኝ እስራኤል ላይ ሌላ ጥቃት ይኖራል ተብሎ ይጠበቃል ያ ማለት አዳዲስ መረጃዎችን ልንሰማ እንችላለን በደንብ ሼር ኮፒ ሊንክ እያረጋችሁ አዲስ መረጃ ሲመ እናቀርብላቸዋለን እናቀርብላችኋለን። በደንብ ሼር ይደረግ። ሰበር መረጃ ትላንትና እስራኤል ኢራንን አጥቅታ ብዙ የኒውክለር ሳይንቲስቶቿ የኢራን እንደተገደሉ ታውቃላችሁ። ዛሬ ደግሞ ምላሿ እየተጠበቀ ነበር። በጣም በሚያስደንቅ ሁኔታ በምትመለከቱት መልኩ የእስራኤል ከተማዎቹ ቴል አቪቭ የጋየች እና የነደደች ትገኛለች። በጣም ብዙ ሚሳይሎችን ነው ወደ እስራኤል ከተማ ኢራን የላከችው። እናም እንግዲህ በጣም በሚያስገርም ሁኔታ የእስራኤል መከላከያ ሰራዊትም እንደተመታ እየተነገረ ይገኛል። አዳዲስ መረጃዎች እየወጡ ይገኛሉ። ትናንትና እንግዲህ እስራኤል ጥቃት በኢራን ላይ በማድረሳ ብዙዎች ተደስተው ነበር። ዛሬ ደግሞ ምን ይውጣቸው ይሁን። ሁላችሁም በደንብ ቪዲዮውን ሼር በማድረግ ሁሉም ሰው ጋር ድርሱ። በትላንትናው ምሽት ስለነበረው የኢራን የመልሶ ማጥቃት አዳዲስ መረጃዎች ነግራችኋለሁ። ቪዲዮ እያጠፋብኝ ነው። እስከ መጨረሻው ኮፒ ሊንክ እያደርጋችሁ ተከታተሉኝ። ትላንት ለእስራኤል እና ለቴላቪቭ ነዋሪዎች እጅግ የጭንቀት ምሽት ነበረ ተብሎ ቢነገር ማጋነን አይደለም። ዛሬ ምንም ሳንተኛ ነው ፀሐይ ይወጣችሁ ይላሉ የቴላቪቭ ነዋሪዎች። ይህ በምስሉ ላይ የምትመለከቱት ሰው በእስራኤል የሚገኘው የአሜሪካ አምባሳደር ነው። ከባድ ምሽት ነበር ይላል። በአንድ ምሽት ብቻ አምስት ጊዜ ወደ መደበቂያ ካምፕ ሮጫለሁ ብሏል። ስብናላ እውነት ለመናገር ከላይ የምትመለከቷቸው አዲሶቹ የኢራን ጀኔራሎች እጅግ ለእስራኤል ሌላ እንቅፋትና ሌላ ራስ መታት ይሆናሉ ብዬ አስባለሁ ምክንያቱም ከተሾሙ ከጥቂት ደቂቃ ከጥቂት ሰዓታት በኋላ ነበረ ይህን የመሰለ አስደማሚ ጥቃት በእስራኤል ላይ የሰነዘሩት ኢራን በትላንትናው ምሽት ብቻ አምስት ዙሮችን ያካለለ ጥቃት የሰነዘረ ሲሆን እጅግ በጣም በሚያስገርም ሁኔታ ቴላቪቭ ስትናወጥ ነው ያመሸችው ስትናወጥ ነው ያደረችው እጅግ በጣም በብዙ ቦታ ፍንዳታዎች ይታዩ ነበር በብዙዎች ቦታ ላይ ጭሶች ይታዩ ነበር አምቡላንሶች እየጮሁ ነበረ ያደሩት ህዝቦቿም ከመሬት ስር ባለ መደበቂያ ውስጥ ነው ያደሩት። እዛ ኢራን የተኮሰቻቸው ሚሳኤሎች የአሜሪካን የመከላከል ጥበብን ጥሰው ነበር ያለፉት። ምክንያቱም እስራኤል ብቻውን መቋቋም አይችልም። ስታጠቃሚሁን ስትከላከል፣ አሜሪካ ሁሌም ከጎኗ አለች። የአሜሪካ የአየር መቃወሚያዎች አብረው ሲያግዙ ነበረ ያደሩት። በነገራችን ላይ በዚህ አጋጣሚ ሁላችንም መገንዘብ ያለብ